ነጸብራቅ አንድ አማኞች በጨለማ ወይም በሌሊት ውስጥ ስላልሆኑ እንዴት መኖር አለባቸው? ሁለት በየዕለቱ በመጠንና በመንፈሳዊ ንቁ መሆን ሲባል ምን ማለት ነው? ሶስት እምነት ፍቅር፣ እና ተስፋ ለአማኞች ሕይወት ከትጥቅ ጋር የሚወዳደሩት ለምንድን ነው? አራት አምላክ ለእኛ ያለው ዓላማ ከቁጣና ከጥፋት የሚለየው እንዴት ነው? አምስት በየዕለቱ እርስ በርስ መበረታታት ምን ሚና ይጫወታል? ስድስት አማኞች በመካከላቸው በፍቅር የሚደክሙ መሪዎችን እንዴት መያዝ አለባቸው? ሰባት ለሁሉም ሰው አልፎ ተርፎም በዙሪያችን ላሉት አስቸጋሪ ሰዎች ትዕግሥትንና ጥሩነትን የሚያንጸባርቁት የትኞቹ ድርጊቶች ናቸው? አንደኛ ተሰሎንቄ አምስት አራት እስከ አስራ አምስት እናንተ ግን ወንድሞች ሆይ ይህ ቀን እንደ ሌባ ያስደነግጣችሁ ዘንድ በጨለማ ውስጥ አይደላችሁም። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና፣ እኛ ከሌሊት ወይም ከጨለማ ወገን አይደለንም። እንግዲህ እንቃ ራሳችንንም እንግዛ እንጂ እንደሚያንቀላፉት እንደ እንደሌሎቹ አንሁን። የሚያንቀላፉ በሌሊት ያንቀላፋሉ፣ የሚስክሩም በሌሊት ይስክራሉና እኛ ግን የቀን ሰዎች ስለሆንን እምነትንና ፍቅርን እንደ ጥሩር ለብሰን የመዳንን ተስፋ እንደ ራስ ቁር ደፍተን ራሳችንን በመግዛት እንኑር። እግዚአብሔር ድነትን በጌታችን በኢየሱስ ክርስቶስ አማካይነት እንድናገኝ ነው እንጂ ለቁጣ ወስኖ አላስቀመጠንምና፣ ብንነቃም ሆነ ብናንቀላፋ ከእርሱ ጋራ በሕይወት እንድንኖር እርሱ ስለ እኛ ሞተ። ስለዚህ በእርግጥ አሁን እንደምታደርጉት ሁሉ እርስ በርሳችሁ ተጽናኑ፣ አንዱም ሌላውን ያንጽ። የመጨረሻ ምክር። እንግዲህ ወንድሞች ሆይ በእናንተ መካከል በትጋት የሚሰሩትን በጌታም የበላዮቻችሁና መካሪዎቻችሁ የሆኑትን እንድታከብሯቸው እንለምናችኋለን። ስለ ሥራቸውን በፍቅር እጅግ አክብሯቸው። እርስ በርሳችሁም በሰላም ኑሩ። ወንድሞች ሆይ ይህን እንመክራችኋለን፣ ሥራ ፈቶችን ገስጿቸው፣ ፈሪዎችን አደፋፍሯቸው፣ ደካሞችን እርዷቸው፣ ሰውን ሁሉ ታገሱ። ማንም በክፉ ፈንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን እርስ በርሳችሁም ሆነ ለሌሎች ሰዎች ሁልጊዜ መልካም የሆነውን ነገር ለማድረግ ተጣጣሩ። እንጸልይ። የሰማይ አባት ሆይ የብርሃን ልጆች ስለሆንን እናመሰግንሃለን፣ እንጂ ጨለማ አይደለንም። በእለት ተዕለት አካሄዳችን እንድንነቃ፣ እንድንነቃና በመጠን እንድንኖር እርዳን። የእምነትንና የፍቅርን ጥሩር፣ የተስፋንም ራስ ቁር አልብሰን። በቁጣ ሳይሆን በኢየሱስ ለመዳን የሾመንን ጌታ ሆይ እናመሰግንሃለን። ከእርሱ ጋር እንድንኖር ለሞተው የኢየሱስ ስጦታ እናመሰግናለን። ክርስቶስን በሚመስል ፍቅር እርስ በርሳችን እንድንበረታና እንድንታነጽ አስተምረን። መንፈሳዊ መሪዎቻችንን የምናከብረውና የምናከብርበት ትሑት ልብን ስጠን። በክርስቶስ ካሉ ወንድሞቻችንና እህቶቻችን ጋር በሰላም እንድንኖር እርዳን። ደካሞችን ለመደገፍ በትዕግስት ሙላና ለሁሉም ሰው የዋህን ሁን። ሁል ጊዜ መልካምን እንድንፈልግ እንጂ ክፉን በክፉ ከመመለስ ጠብቀን። ማኅበረሰባችንን የደስታ፣ የይቅርታና የታማኝነት አገልግሎትን ቅረጽ። በየቀኑ እንድትመራን በማመን ለመንፈስህ እንገዛለን። አሚን።